ሁለታችሁ እያስፈራራሁሽ አይ እያስፈራራሁሽ አይ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 በጣም ነው የምታምኙኝ ማለት ነው። ሃይሚ ነገሮችን እንደዚህ አድርጋ አይታ ሳይሆን ሃይሚ ሁለቱም ፕራንክ እያደረገች ነው አለች። ፕራንክ እንግዲህ የሆነ ስነግራችሁ ብሩክ በጣም ተናድዷል። እሷ ደግሞ ፕራንክ ነው ብላ ለመናገር በጣም ፈርታለች። ነገሩ እስከ መቼ እንደሚቆየ አላቅም፣ ግን በትንሹ ወይም ደግሞ በአንድ ቀን በሁለት ቀን የሚቆመው አይደለም። ሃይሚ ያቅዳለች እና በጣም አካብዳለች፣ በጣም አሪቃለች ሃይሚዬ ማለት ነው። ምክንያቱ አሁን ደግሞ እናንተ ደግሜ ፕራንክ እያደረኩ ነው ካለችው በጣም ይከብዳል። ምክንያቱ ማለት ነው ትላንትና አንድ ላይ ብታገኝ ኖሮ ልትናገር ነበረ፣ ወይም ደግሞ እነሱ መጨረሻ ላይ ፕራንክ ነው ብላ ልትናገር የፈለገችው ነገር ነበር። ነገር ግን እሷ ስለ ልጁታ ስለሌለች አሳደረች አሳድራ ደግሞ ዛሬም ም ደግሞ እንግዲህ በጣም ክፉ ክፉ ቃላቶች ብሩኬ ስሜታዊ እንደሆነ ምናምን አይታለች። ይሄ ነገር መቼ እንደምታበቃ አላቅም፣ ግን ሃይሚ አውቃ ነው እንደዚህ ድርቅ ያለች ያለችው እና ነገሩ ሳይገባት ቀርቷዋት ወይም ደግሞ የልቧ እውነቷ ምናምን የሚመስላቸው ሰዎች አላችሁ፣ ግን ውሸት ነው። ሃይሚ እውነቷን አይደለም ማለት ከሷ ጋር ኑሩ ወይም ደግሞ ከህይወቴ ውጣ ወይም እንዲሆነ ያለች ያለችው ምንድን ነው እውነት ነው ብላችሁ ያመናችሁ ሰዎች በጣም ብዙ ናቸው። ግን እውነታ አይደለም፣ ይሄ የሃይሚ እውነታ አይደለም። እነሱ እሷላ እንዳቃጠሏት ወይም ደግሞ ዛን እንዳስደነገጧት በጣም ልትሰራባቸው ትፈልጋለች። እና እቺ ሶሲ ደግሞ በጣም የምትሳደቡ። እሷ ላይ ኤክስ የምታደርጉ ምናምን ምናምን አላችሁና፣ የምርስ ነገራችሁ አንድ ነገር ልንገራችሁ። እግዚአብሔርን ነው ምላችሁ ማለት፣ እኔ ብሩክና ሶሲ ጥፋተኛ ናቸው ካልኩ፣ ኦኬ ጥፋተኛ ናቸው። ነገር ግን አንድ ሰው በህይወቱ ማለት ነው ጥፋት ያጠፋል አይደለም እንዴ? ጥፋት አጥፍቶ ደግሞ እኔኮ ይሄ ጥፋት አጥፍቻለሁ ትክክል ነው ብሎ ያ ሰው ይቅርታ ከጠየቀ በቃ በቃ ማለት ነው ከዚህ በፊት ብሩክ እንደዛ ከፍጸጋ ሆነ ከዮነች ልጅ ጋ ሆነ እንደዛ ፕራንክ ስታደርጎ እሺ ይሁንልሽ እኔም ደግሞ መጣልሻለሁ ብሏት ከዛ በኋላ ብሩክ ያታስፈራራኝ እያለች ነበራች ሃይሚ ማለት ነው ስለዚህ እሷ ያ ሁሉ ቀን ፕራንክ ስሰራ ቆይታ እሱ ደግሞ ፕራንክ ሲያደርጋት እንደዚህ መሆኗ ፕራንክ ስሙ ፕራንክ ነው በቃ አደለም እንዴ ስለዚህ ማንኛውም ዩቱበሮች ወይም ደግሞ ማንኛውም ሶሻል ሚዲያ ይህን ጠንቅቆ ጠንቅቆ የሚያውቅ ሰው ሁሉም ሰው ነው። ነገር ግን ሀይሚ ነገር ግን ሀይሚ ነገሮች ሳትረዳ ወይም ደግሞ ፕራንክ መሆኑ ሳይገባት ቀርቷት ሳይሆን አውቃ ነው ነገሮችን እያከረረች ያለችው። ወይም ደግሞ በቃል አይደለም ቪዲዮ እንዲረዝም ወይም ደግሞ እንደዚህ አይነት ነገሮች እንትን እንድትል ፈልጋ ነው እንጂ ለሌላ ነገር አይደለም ሀይሚ እንዲየውነች ያለችው። ስለዚህ እኔ ምን ማለት ትፈልጋለሁ፣ ብሩኬ ወደ ሌላ ነገር አትሰዱትና እኛን አግዙን እያለ ይገኛል እና እኔ አሁን ለምሳሌ ማንን ነው የምታገዥ ካላችሁ እና ብሩኬና ሶሴን ይቅርታ እሷን ይዞ መጥቶ ዛሬ ደግሞ በድጋሚ እሷን አስቸግሮ ከአዋሳ ድረስ እስከዚህ ቦታ ድረስ ጠርቷት ይቅርታን ጠይቃት አጥፍተናል ብሎ ይቅርታ ጠይቋል። ይቅርታ ደግሞ እንዲህ ብሎ ይቅርታ አርጌላችኋለሁ፣ ይቅርታ አርጌላችኋለሁ እንደዚያ አይደለም። ይቅርታ ብሩክ እያለች አልነበረም። እንዲ ባለፈው እሱ በቃ ይቅርታ አርጌላችኋለሁ ፍሰና እሷ ትዝካላችሁ ፍሰና ሃይሚ ፕራንክ ሲያደርጉ ከዛ ደንቅቶ ሄደ። በማግስቱ ቅርታ ጠየቁት። ይቅርታ ስለው እሺ ቅርታ አርጌላቸዋለሁ በተረጋገ መንፈስ እንደዚህ አይደለም። ስለዚህ ሃይሚ ነገሮች ሳትረዳ ቀርታ ሳታቆ ቀርታ እነሱ ስሜታዊ እንደሚሆኑ ሳታቆ ቀርታ ሳይሆን አውቃ ነው። እኔ የገረመኝ እኔ የገረመኝ ዛሬ እናንተ ፍጽ ታለ ጎሜ ነው ብላችሁ ፍጽ ብሎናል። አንድ ቃል እኮ አልተናገርም። በኢየሱስ ስም ምንድነው ዝም የምለው? ተደማመጡን። ከናይልም እንዴት ትንሽ ደቂቃ ይናገር። ወይኔ ፈታሪ እንዳሻ ፍሌት እኮ እዛ ጋር ተወተፈ። እዛም ያፈጣል፣ እዚ ያፈጣል። በቃ በአይን ብቻ ታቅላብላ። አንዴ ጭንቅላቱን መሬት ይቀረቅራል

በዘወር ማለት ነው። ማንም ሰው ያጠፋል፣ ማንም ሰው ይሳሳታል። ጥፋት ነው ምናምን ብሎ ሳያውቅ ሰው ያጠፋል። ነገር ግን ጥፋቱን አምነው ይቅርታ ከጠየቀ ሶኬ ካላስ ነገሮችም ማለት አንተ እኔን ማስከበር ካልቻልክ እኔ ራሴን አስከብራለሁ ያለች ቃል ደግሞ እኔ ልብነታኛለች። ይሄ ከቃል ከክብር ጉዳይ አይደለም ሃይሚ እኔ ናት። ነገሮች እኮ አልፏል ረዲ፣ በቃ ካላስ አልፏል ብሩክም ያውነው አንችም ያውነሽ የሚያው የፈለገ ነገር የፈለገ ነገር ብናገረው አንቺ ማረግ ያለብሽም ከአንቺ የምጠበቁ ብሩክ ማመን እና ማመን ብቻ የሱ ስራ እንዳልሆነ ብቻ ማወቅ እንጂ የሰው አለው ባልታ እንደዚህ ሆነ፣ ክብሯ ዝቅ አደረገ፣ ክብሩ ዝቅ አደረገ። ምን ገባሽ ስለሰው ተናጋሪ። ሁሉም ሰው ደግሞ አይብዬ ልክ ናት። እሱ ከልቡን ካደረገ በኋላ ከልቡ ካደረሰ በኋላ ይቅርታ ይቅርታ ይላል እንዴ! ፕራንክ ሰራ፣ እኔ ገርመኝ ማረሜ ነው ምላችሁ። ዛሬ ብቻ አይደለም ብሩኬ ሲሰራ ነገሮችን ክርር ታደረጋለች ሃይሚ ማለት ነው። ከብሩኬ ሲመጣ ነው ነገሮች የምታከራው፣ ነገር ግን ከራሷ ሲመጣ ምንድን ነው ቶሎ እንዲፈታ ትፈልጋለች፣ ቶሎ እንዲቆም ትፈልጋለች። አዶኖ ለም እንደሆነ ማርያምን ያናድደኛል አንዳንድ ጊዜ ማለት ከሁለቱ ወገኖች ሆነን ከሁለቱ ወገኖች ሆነን በቃ መልካም መልካም ኮሜንት እንጽፎ ሃይሚ፣ ያለፈ ያልፈዋል። እና ወደፊት እንደዚህ አይነት ፕራንክ አትስሩ። ከላስ የቃ እዚህ ላይ እና በቃ ምንድ ነው እሱ የልቡን አድርሷል። የልቡን ከፈጸመ በኋላ ይቅርታ ይላል ምናምን ምንድ ነው ይሄን? አይል ሰው ገሎ ነው እንደ ይቅርታ እየጠየቅ ያለው ፕራንክ አድርጎ ነው ነገሮቹ ሳትረዳ ቀርታ ሳይሆን አውቃ ነው የምትደርቁ ሃይሚ ማለት ነው። አንጀታችሁ እስኪቃጠል ድረስ አውቃ ነው ሃይሚ እንደዚህ የምታደርጉ ብዬ እኔ መቶ በመቶ ስነግራችሁ ሃይሚ እውነት ይሄ ነገር ሌላ ነገር ተፈጥሯል ወይም ደግሞ ክብር ክብር የምትለው ነገር እውነት እንዳይመስላችሁ አውቃ ነገሮች እንዲራዘም የሱ ጥፋት መጀመሪያ የሱ ጥፋት ስለሆነ በቃ አደለም ብሩኬ፣ ደግመኛ ወደዚህ ነገር እንዲያይገባ እንዲቀጣ ምናምን ትፈልጋለች። ገብቷችኋል አይደለም? ፍራቻ እንዲኖር እንደዚህ ነገሮች ትፈልጋለች። እና ለዛ ነው እንደዚህ የምትሆነው ሃይሚ እንጂ ሌላ ነገር አይደለም። ሶሲ ደግሞ የምትሳደቡ ሰዎች እግዚአብሔር ራሳችሁን ዞር ብላችሁ እዩት። ምንም አላረገችም። እሱኑ ነይ ፕራንክ እናደርግ እያላት ፕራንክ ሲደረግ ደሞ ሰው እዛ ቦታ ሲገኝ ምንድነው፣ ራሱ ተዋናይ ሆኖ ራሱ ያደረገ እውነት አስመስሎ መስራት ነው። በቃ ይሄ ነው ያለው ነገር። ሲቀጥል ደሞ ስለ ፎቶ ነው። ፎቶ ካሜራማን የፈለገ ነገር እንኳን አሁን አቀራርበዋል። አቀራርበው ነው እንጂ አልተሳሳሙ ምን አላሉም። አገናኝቶ እየተሳሳሙ እንኳን ፎቶ መስራት ይችላል ገብታችኋል አደለ ኮቢ ኮብ ሹጥ ምናምን አታቁም እንዴ እናንተ ምንድነው አሁን ሚዲያ ላይ የምቀራረበው ነገር አታቁም እንዴ ለምንድ ነው የምትጃጃሉ ዛሬ አሁን ማለት ነው ሃይሚ እች ልጅ አነቀች እንዴ አላነቀችም ግን ፎቶ ላይ አይታችኋል ተንበለሉ ላይ አይታችኋል አደለም ሃይሚ እንቅ አድርጋ ይዛለች ሰው ስን ማለት ነው ግን አላነቀችም ብሩክን ትላንትና ሃይሚ አነካችው። ፎቶን የተቀመጠ ፎቶ ምንድን ነው? ሃይሚን ንቅ አድርጋ ይዛለች። ብሩክን ንቅ አድርጋ ይዛለች። አይናገርም። ሄድ ወይ ተጃጅለው እናንተ ነውላችሁ ልብ ቤተሰቦቼ፣ ሰብስክራይብ ላይክ ማድረግ እንዳትረሱ። ሶስና ብሩኬ በቃ እንዴት እንደዚህ የሚያስደርስ ነገር ምንም የለም። በእውነት እንደ እኔ ብዙ ነገር ትችላታለህ እኮ ምንም። አይ ችግር የለውም፣ ተይው ይቅርታ። በጣም በቃ ሶስ ይቅርታ። በስራ አስተችሽ ምናምን ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር ልሰናበት ብዬ ሰው ጋቅርቤን ይጨነቅ ጀመረ። የሚወዳት ልቤ እምቢ አለ። ሆዴ ካነሳ እግሯ